ስሜ አዜብ ነው። የመጣሁት ከዚሁ ከአዲስ አበባ ነው። በነቢይ ሄኔ የሆነልኝ ከመጀመሪያው ጀምሬ ብናገር ደስ ይለኛል። በአንድ ወቅት በጣም ታምሜ ነበረ እና ራሴን ለማጥፋት ነበር እሞክረው። ያልወሰዱኝ ሐኪም ቤት የለም። በየሐኪም ቤቱ መረመር አለው። ምንም ነጻ ናት፣ ምንም ነገር የለባትም። ሙሉ ምርመራ ነው የሚደረገው። ቤተሰቡ ግራ ገባው። እህቴ ናት የመጣችው፣ ፎቶዬን ይዛ እህቴ መጣች። እኔ ፕላን አድርጌ ራሴን ለማጥፋት ክፍለ ሀገር ሄድኩኝ። ምንድን ነው ፕላን ያደረግኩት? የሆነ ጉድጓድ ስላለ እዛ ጉድጓድ ውስጥ ነው ምገባው ብዬ ነው ሄድኩት። ከዛም በኋላ ነቢይ ሄኖክ እያገለገለ ሞት የተሻረላቸው፣ ጉድጓድ የተዘጋላቸው ሰዎች አሉ ብርሃን የሚመስል ነገር በቤታቸው ሲገባ ያለው ጉድጓድ ተዘጋ ብሎ ይሄን ቃል ነው ይዛ የመጣችው። እኔ ሄጃለሁ ክፍለ ሀገር ነኝ። ልክ ይህን እሱ ባገለገለ ቀን ከዛም በኋላ እኔ በቃ ቤተሰብ ተሰብስበዋል። እኔ ሊጠይቅ ዘመድ መጥቷል፣ አያቶቼ ምናምን ሁሉ ተሰብስበዋል። ከዛ እዛ ጉድጓድ ውስጥ ለመግባት በቃ ቀስ ብዬ ቆይ መጣሁ ምናምን አልኳቸውና ሲሄድ ልክ ስልክ እንደሚያወራ ሰው ሆኜ ስልኩን ጥዬ ልትገቢ፣ ልገባ፣ ራሴን ላስገባ ማለት እዚህ እየጠበቁኝ አስቸገሩኝ። እህቴም እየጠበቀችኝ ሺቲ ታለብሰኝ እና አብራኝ አስራ ነው የምታድረው በረኪና ጠጥቻለሁ። በጣም እራሴን ለማጥፋት ነው በቃ። በጣም ትግሌ። ቆይ መቼ ነው፣ ይሄ መቼ ነው? ከዛሬ አስር አመት በፊት እኔ የት እያገለገልኩ? አንተ ቦሌ ሩዋንዳ በምታገለግል፣ ሙሎንጌል በምታገለግል። የና አዲስ እህት ነሽ? አዎ ያ አዲስ እህት ነኝ። እሺ። አዎ እቤታችሁ ሁሉ መጥቼ ጸልዬልኝ። ጸልየልናል። እዛም እሷ ነች የመሰከረችው። እኔ አልመሰከርኩኝም። የዛን ቀን በዛ ፈርቼም ስለነበር እሷ መሰከረች። ግን እኔ ከዚህ ጀምሬ መመስከር አለብኝ። ስለዚህ ልትገባ የነበረው ጉድጓድ እዚ አይደለም። እዚህ ዓለም ባንክ ነበሩ ነበር ምኖረው። እኔ ግን ክፍለ ሀገር ሄድኩኝ። አልመቻለኝ እዚህ በቃ እሷ አስቸገረች። ለመሞት አልመቻለኝ፣ እና እዛ ሄድኩኝ። በእውነት ቀላል ይመስላል። አይ ነው፣ ይገባኛል። አዎ። እና ልክ እዛ ሲሄድ ጥዬው ነው ልክ ጥዬ ስልኩን ጉድጓድ ልስገባ ስል ጉድጓዱ ታሽጓል፣ ተዘግቷል። ለካ አስቦ መጀመሪያ እዚህ ጉድጓድ ውስጥ ልገባ ትችላለች ብለው ዘግተውታል። አንተ ደግሞ ቃል ተናግራል። ጉድጓድ የሚዘጋላቸው ሰዎች አሉ፣ ብርሃን የሚመስል ነገር ቤታቸው ሲገባ አይቻለሁ፣ ሞት ሲሻል አይቻለሁ። ይህን ቃል ነው እሷ፣ ፎቶዬንና ይህን ቃል ይዛ ነው የመጣችው። ከዛ መጣቸው፣ ወደ ክፍለ ሀገር ስትመጣ አሁንም እታገላለሁ። ያልተሳካልኝም ምንድን ነው ማደርገው ነው እያልኩ ነው። ከዛ ተሰብስበው አክስቶቼም አሉ፣ ጸሎት እንጀምራለች አዚ ነቢይ ይሄኔ ጉድጓድ የሚሻራላቸው ሞት የተሰረዘላቸው ሰዎች አሉ ብሏል። እጅሽን ከፍ አድርጊና ብርሃን ተቀበያ ያለች፣ ጌታ ምስክሬ ነው። የእግዚአብሔር ክብር ወረደብኝ። ከዛ ልክ የእግዚአብሔር ክብር ሲወርድብኝ፣ እሞት አለው ራሴን አጠፋለሁ የምለው ነገር እግዚአብሔር ለካኔን ያቀኛል መንፈሱ ከኔ ጋር ነው ብዬ እዛን ቀን ያቆምኩት ከዛ ተመልሼ ወደ አዲስ አበባ መጣው። በቃ አላመኑም። ቤተሰቦች በጣም ተደሰቱ። ሞት ሊጠይቁኝ የመጡ አያቶች፣ አጎት፣ አክስቶች አሉ፣ ተሰብስበዋል። ከዛ እግዚአብሔር ይህን እናደረገልኝ። ይሄ ብቻ አይደለም። በነቢይ ሄኖክ አገልግሎት ድጋሜ እዚህ ይዛ መታ ነበረ ቢሮ ስታ አንተ አገልግለ ቤተሰቦች አለም ባንክ ነበሩ። እውነት ማክስ አድርጌ ሰው እንዳያየኝ እያለቀስኩ ነው። ከዛ እሷ ቀጥራኝ ቦሌን የተቀጣጠር ነው በቃ አብረን እንገባለን ብላኝ፣ እያለቀስኩ ነበር የመጣው ጌታ። እንዲሁ ሆኜ ነው የምሞተው የኔ ነገር በቃ እንደዚህ ነው እያልኩ እያለቀስኩ ነበር የመጣሁት። ልክ ይህንን ቃል ነው አንተ የደገምክልኝ። እንዲሁ ሆኜ ነው የምሞተው አልሽው፣ መኖር የምትጀምሪው እንደውም ከዚህ በኋላ ነው አልከኝ። ከዛም በኋላ በዛው አመት አገባሁ፣ ሁለት ልጆች ወለድኩ። ማንም አላመነም። በእውነት ነው የምላቸው። አሁን ቀላል ይመስላችኋል፣ ሂደቱ ብዙ ነው። እንደውም ቦሌ ሩዋንዳ አንተ ድግምት ሁሉ እንዳስደረጉብኝ ነበር ምግብ ቤቴን ሁሉ ከፍቼ ሳልዘጋ ሰራተኛ ሳልሸኝ ምን ሳልን ወጥቼ ነው። ይሄ ነገር ህመም፣ ራሴን ለማጥፋት የምሞክር የነበረው ከዛን ጊዜ ጀምሮ ነበር። ይሄ ህመም እግዚአብሔር ድንቅ አድርጎልኝ ይኸው ሁለት ልጆች አሳቅፎኝ ጌታ፣ ይኸው መኖር ጀመርኩ ማለት ነው። ይኸው ኢየሱስ ጌታ ነው። ማንም ቦሌ ላይ ተከራይቼ የምኖርበት አንቺ ወለድሽን ያለችኝ አከራይ ሞተው ለቅሶ ሊሄድ ሲል፣ በእውነት ግራ ተጋባች፣ አላመነችም። ከነበረብኝ የጤና እክል የተነሳ ጌታ ድንቅ አድርጎልኛል፣ በእውነት በነቢይ ኔ ጌታ ይባርክ። አሜን። እግዚአብሔር አምላክ አብዝቶ ይባርክ። ተባረኩ። አሜን። ወዳቸሁ። አዲሳለች

ከዚህ በኋላ መኖር መጀመሩ ብዬሸለ አዎ፣ በቃ ኢየሱስ ጌታ ነው። ከዚህ በኋላ ደግሞ ብዙ ሀብት ጀምርሽ፣ አሜን። ይሁን አለ ሆነ። ተባረክ። ከአዲስ አበባ ነው የመጣሁት። የኢንቸርች ዛሬ ነው የመጣሁት፣ አዲስ ነኝ። ከዛ ላይ እኔ የሆነልኝ በህልም ነው በህልም በጣም መጥቶ ጸላያለኝ። ከዛ ሆዴ እንደነሰጡር ውሃ ቆጥሮ ኦፕራሲዮን ትደረጋለች ተብዬ ነበር። ከዛ ለኦፕራሲዮን እየተወሰነ መድኃኒት ሰጡኝ። እስከዛ መድኃኒት ዋጭ ብዩ። ከዛ እሱን እየዋጥኩ በህልም መጣና እንደዚህ ሆዴን እንጭነ ጸለክልኝ። መቀመጥ አልችልም፣ መቆም አልችልም፣ መራመድ አልችልም ነበር ያኔ። አዎ ከዛ ተፈወስኩ። ተፈወስኩ አንተ ከሰለፉ በህልም ነው እጄ ጫንኩልሽ። አዎ፣ በህልም መጥቼ እንደዚህ ነው። እንደውም እያያዝገኝ እንደዚህ ይዘኝ ስጸልይ ተፈወስኩ። ወዲያውም ቀነሰ፣ በጣም ነበር ያበጠ። ወደ ኦፕሬሽን ኦፕራሲዮንም ቀረ። ክብር ለጌታ። እንኳን እግዚአብሔር ተባረኪ። ሌላ ደግሞ በህልሜም አሁንም ድጋሚ መጣና እናጭልብ ስለብሰ መጣና እጄን እንደዚህ ይዘኝ ፎቅ ላይ ይዘኝ ወጣ። እሺ እግዚአብሔር ይመስገን። በጣም በጣም ነው የምንወድ። ቤት ውስጥ ልጄ በጣም ነው የሚወድ። እዚህ መታችሁ አታውቅም። ዛሬ መጀመሪያ ቴሌቪዥን ታያለሽ። ቴሌቪዥን እና ህልም ነው የምትገለገዩ በቴሌቪዥን። ከዛ ወደ ደግሞ ሴጣን ሊፈትነን ስል ልጄን ደግሞ ጭንቅላት ቲቪ ተባለ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 በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በምናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ።